በጉዳት ምክንያት በወሳኝ የለንደን ደርቢ ፍጥጫ ለክለባቸው ግልጋሎት መስጠት ያልቻሉት የአርሰናል ተጫዋቾች በቀጣይ ወደ ሜዳ እንደሚመለሱ በመዘገብ ላይ ይገኛል። የሰሜን ለንደኑ ክለብ አርሰናል ከሜዳው ውጭ አቅንቶ ከቼልሲ ጋር በአቻ ውጤት ተለያይቶ በተመለሰበት ጨዋታ የጨዋታው ልዩነት ፈጣሪ ሊሆኑ ይችላሉ ተብለው በአርሰናል በኩል ሲጠበቁ ከነበሩ ተጫዋቾች መካከል የነበሩትና ነገር ግን ደግሞ በጉዳት ምክንያት ጨዋታው ያመለጣቸው ተከላካዩ ዊሊያም ሳሊባ እና የፊት መስመሩ ተጫዋች ሊያንድሮ ትሮሳርድ አሁን ላይ በጥሩ ጤንነት ሁኔታ ላይ እንደሚገኙ ለክለቡ ቅርበት ያላቸው ታማኝ የመረጃ ምንጮች በማስነበብ ላይ ናቸው። በተለይ ለቸልሲ ጨዋታ በዝግጅት ላይ ሳለ በልምምድ ስፍራ ጉዳት አስተናግዶ ከስብስቡ ውጭ የሆነው ዊሊያም ሳሊባ የገጠመው ጉዳት የከፋ እንዳልሆነ ተነግሯል። አርሰናል የትላንቱን ጨዋታ ባቻ ውጤት ማጠናቀቁን ተከትሎ አንዳንድ የእግር ኳሱ ሰዎች ካለፉት የውድድር ዓመታት ጋር በማገናኘት በአርሰናል የሻምፒዮና ጉዞ ላይ ጥርጣሬ ያለን ማለት ጀምሯል። እናንተስ ምን ትላላችሁ? እስኪ ሐሳብና ስቴቶቻችሁን አጋሩን። እነዚህና ሌሎች ስፖርታዊ መረጃዎችን ለማግኘት የፕላስ ምልክቱን ይጫኑ።